ሀገር እስራኤል ያልተጠበቀ ምላሽ አግኝታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል ላቀረበችው ጥያቄ እምቢ ብለዋል። የትራምፕ እምቢታ ከኢራን ጋር የተገናኘ መሆኑ ደግሞ ግርምትን ፈጥሯል። በኒውዮርክ ታይምስ ዘገባ ላይ ተመስርተን እንመለከተዋለን። በሌላ በኩል ቻይና እጅን በአፍ የሚያስጭን ወታደራዊ ከተማ እየገነባች ነው ተብሏል። ኒውክሌር የሚቀበርበት ወሳኝ ወታደራዊ ትዕዛዛት የሚሰጡበት ወታደራዊ ማዘዣ ያለው ይህ ከተማ ቻይና በሚስጥር ይዛ ብታቆየውም ከአሜሪካ ሳተላይቶች ግን ሊያመልጥ አልቻለም። ፒያሳ ኔትወርክ ሁሉንም በጥልቀት ይመለከታል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ ጥልቀት ያላቸውና ተአማኒ የሆኑ የዓለም ጉዳዮችን ይወዳጁ ብለናል። እስራኤል ኢራንን ለማጥቃት ያሰበችው እቅድ ለጊዜው እንዳልተሳካ ተሰምቷል። የቤንያሚን ኔታንያሁ መንግሥት በኢራን ላይ ጥቃት ለማድረስ ከመዛትም በላይ ሲዘጋጅ ቆይቷል። ራሷ አሜሪካን ብትሆን መሰል ወታደራዊ ዝግጅት ስታደርግ እንደነበር በተደጋጋሚ ተሰምቷል። የሁለቱ ሀገራት ወታደራዊ ዝግጅት አጠንጥኖ የነበረው የኢራን የኒውክሌር ጣቢያዎች ላይ እንደነበረም አይዘነጋም። ኢራን የኒውክሌር ቦምብ መታጠቅ የምትችልበት እድል ሳትፈጠር እናጥቃት የሚል ሀሳብ ነበር በሁለቱ ሲቀነቀን የነበረው። ታዲያ እስራኤልም ይህንን ሐሳብ መነሻ አድርጋ በኢራን የኒውክሌር መሠረተ ልማቶች ላይ ጥቃት ለመፈጸም እቅድ ይዛ ነበር። ወታደራዊ ጥቃቱ በወረሃ ግንቦት ሊፈጸም ታስቦ እንደነበረም ተሰምቷል። በዚህ ጉዳይ ላይ ሰፋ ያለ ሀተታ ይዞ የወጣው ኒውዮርክ ታይምስ ዝርዝር እቅዱን አስፍሮታል። እስራኤል በሁለት መንገድ ነበር ኢራንን ለማጥቃት ወጥና የነበረው። የመጀመሪያው የእስራኤል ኮማንዶ ጭምር የሚሳተፍበት ድንገተኛ ጥቃት ወይም ኦፕሬሽን ነው። እስራኤል እንዲህ አይነቱን ኦፕሬሽን በሶሪያ ላይ ፈጽማ እንደነበረም ታሪክ መዝግቧል። ሁለተኛው የጥቃት መንገድ ደግሞ የአየር ጥቃት ነው። ይህ የተቀናጀ የጥቃት እቅድ ግን ኋላ ላይ ቅርጹን ቀይሯል። እናም የአየር ድብደባ ላይ ብቻ እንዲመሰረት ተወስኗል። ዘገባው እንደሚለው እስራኤል ለአንድ ሳምንት ያህል መጠነ ሰፊ የአየር ድብደባ በመፈጸም የኢራንን ኒክሌር የመታጠቅ ሕልም ለማክሸፍ ወስና ነበር። ችግሩ የሚመጣው ግን ከዚህ በኋላ ነው። እስራኤል ይህንን ጥቃት ከመፈጸሟ በፊት አሜሪካን ማማከር ነበረባት። ምክንያቱም ኢራን ምላሽ ብትሰጥ ያለ አሜሪካ ከለላ እስራኤል ጥቃቱን መቋቋም ሊያስቸግራት ይችላልና። በእርግጥ እስራኤል አሜሪካን ሳታማክርም ሆነ ሳታስፈቀድ የፈጸመቻቸው ጥቃቶች የሉም ማለት አይደለም። ለምሳሌ እንደ አውሮፓውያን አቆጣጠር በ2007 የሶሪያ የኒውክሌር ጣቢያ ላይ የተቀናጀ ጥቃት ስትፈጽም አሜሪካ ጭራሽ አታውቅም ነበር። የወቅቱ የአሜሪካ ፕሬዝዳንት የነበሩት ጆርጅ ደብሊው ቡሽ ስለ ጥቃቱ ከእስራኤል የተነገራቸው ጥቃቱ በተፈጸመ በደቂቃዎች ጊዜ ውስጥ ነበር። እስራኤልም ይህንን ጥቃት ፈጽም ያለሁ ብላ አውርታ አታውቅም። ጥቃቱ እንደተፈጸመ ያመነችውም ከጥቃቱ 11 ዓመታት በኋላ እንደ ኢሮፓያን አቆጣጠር በ2018 ነበር። ነገር ግን የትላንትናዋ ሶሪያና የዛሬዋ ኢራን ፍጹም ይለያያሉ። የዛሬዋ ኢራን ከድምፅ ፍጥነት የሚልቅ ሃይፐርሶኒክ ሚሳይል የታጠቀች አገር ናት። እልፍ ድሮኖችን የምታመርት፣ የእስራኤል የአየር ክልልን ጥሰው የሚገቡ በርካታ ተወንጫፊዎችን የታጠቀችም እንደሆነ ይታወቃል። ባለፉት የሚያዚያና የጥቅምት ወራት እስራኤልና ኢራን ጥቃት ሲሰነዛዘሩ አሜሪካ በመቶዎች የሚቆጠሩ ሚሳኤሎችን ለእስራኤል ስትል ከሰማይ አውርዳለች፣ ከኢራን የተተኮሱትን ማለት ነው። በቀይ ባህርና በሜዲትራንያን ያሰማራቻቸው መርከቦችም ይህንን ስራ ተግተው ሰርተዋል። አሜሪካ በገልፍ ባሕረ ሰላጤ ዙሪያ ከ60 ሺህ በላይ ወታደር እንዳሰፈረች ይታወቃል። ከፓስፊክ ቀጠና በርካታ የአየር መከላከያ ስርዓቶችንም እንዳመጣች የሚታወቅ ነው። ይህም እስራኤልን ለመጠበቅና የራሷንም ጥቅም ለማስጠበቅ እንደሆነ የታመነበት ነው። በእነዚህ ምክንያቶች ኔታንያሁ የትራምፕን ድጋፍ ወይም ምክር መጠየቅ ነበረባቸው። የትራምፕ ምላሽ ግን ከላይ ከላይ ሊገመት እንደሚችለው እሺታ አልነበረም። ወዳጃችን እስራኤል ሆይ በርቺና ምቺ አላሉም። ይልቁንም ጥቃቱ መፈጸም እንደሌለበት አሳሰቡ። ይህ የትራምፕ ውሳኔ በአብላጫው የትራምፕ አስተዳደር ሰዎች ዘንድ ስምምነት የተደረሰበት ነው ተብሏል። ምክትል ፕሬዚዳንቱ ጄዲ ቫንስ፣ የመከላከያ ሚኒስትሩ ፒታክሴት እና የብሔራዊ ደህንነት ዘርፍ ዳይሬክተሯ ቱልሲ ጋባርድ በአንድ ድምፅ በፍጹም እስራኤል ኢራንን ማጥቃት የለባትም ሲሉ ትራምፕን መከሩ። የሰዎቹ ዋና ሐሳብ እስራኤል ኢራንን አጠቃች ማለት በቀጠናው የለየለት ጦርነት ይፈጠራል፣ ከኢራን ጋርም ይፋዊ ጦርነት ልንገባ እንችላለን የሚል ነው። ትራምፕም ምክሩን ሰምተው ተገበሩ። ቢያንስ ለጊዜው ጥቃቱ ከመፈጸም ተገታ። ያ ማለት ግን ከዚህ በኋላ አይደረገም ወይም ላለመደረግ ማረጋገጫ ተገኝቷል ማለት አይደለም። አሁን ላይ ትራምፕ ትኩረት የሰጡት ከኢራን ጋር ስለሚደረግ ውይይት ነው። ኢራንን እደበድባለሁ እያለ ያስፈራራው አንደበታቸው ከኢራን ጋር ንግግር እየተደረገ መሆኑን አልሸሸገም። አስፈራርቶ መደራደርን እንደ ስልት እየተጠቀመ የሚገኘው አስተዳደራቸው የኢራንን ነገርም በዚህ ቅኝት ይዞታል። ምናልባትም ኢራንን ከእስራኤል ጥቃት እኮ አትርፌሻለሁ እያሉ ለድርድሩ እንደ ግብዓት ሊጠቀሙበትም ይችላሉ ያደረጉትን ነገር። ባሳለፍነው ሳምንት በኦማን ተገናኝተው የመከሩት ሁለቱ አገራት ከዓመታት በኋላ መሰል ንግግር አድርገዋል። ኢራንም ከአሜሪካ ጋር የመከረችውን ነገር በተመለከተ በመልካም ስሜት ተሞልታ ተናግራለች። ንግግሩ ውጤታማ፣ በእርጋታ የተሞላና አዎንታዊ መንፈስ ያረበበበት ነው ሲሉ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ መናገራቸው ይታወሳል። በሌላ በኩል ቻይና እጅን በአፍ ያስጫነ ወታደራዊ ከተማ እየገነባች መሆኑ በስፋት እየተዘገበ ይገኛል። ቤጂንግ ይህንን የጦር ከተማ በሚስጥር ብትይዘውም ከአሜሪካ ሳተላይቶች ግን ልትደብቀው አልቻለችም። ከቤጂንግ ደቡብ ምዕራብ አቅጣጫ 32 ኪሎ ሜትር ርቀት ላይ በመገንባት ላይ የሚገኘው ይህ ወታደራዊ ከተማ በከባድ ጥድፊያ እየተገነባ መሆኑ ታውቋል። በአንድ ዓመት ጊዜ ውስጥ የተደረሰበት የግንባታ ደረጃም ዓለምን አስገርሟል። ኒውክሌር ተቀብሮበት ለክፉ ጊዜ ያስቀምጣል የተባለው ይህ ወታደራዊ ከተማ ስድስት ስኩዌር ኪሎ ሜትር የሚሰፋ መሆኑም ተነግሯል። በውስጡ ግዙፍ ወታደራዊ ማዘዣ እንዳለውም ታውቋል። ይህ እንደ ፔንታገን ሰፊ ሆኖ የተደራጀው ወታደራዊ ማዘዣ ብዙ ነገር እንዲባል እያደረገ ነው። አሜሪካ ፔንታገንን አጣድፋ የገነባችው በሁለተኛው የዓለም ጦርነት ወቅት ነበር። ቻይናም በዚህ ጊዜ ወታደራዊ ከተማውን አጣድፋ መገንባቷ ምን ውስጥ ልትገባ ነው አስብሏል። ታይዋንን ከዛሬ ነገ በወታደራዊ ኃይል ትጨፈልቃለች ተብላ የምትፈራው ቻይና በአሜሪካ በልዩ ሁኔታ እየታየች እንደሆነ ይታወቃል። ጃፓንና ፊሊፒንስም ከአሜሪካ ጋር ሆነው የቤጂንግን እንቅስቃሴ ለመግታት እየሰሩ መሆናቸውን መናገር ከጀመሩ ቆይተዋል። ቻይናም በምስራቅና ደቡባዊ የቻይና ባህር ዙሪያ ከባድ ወታደራዊ እንቅስቃሴዎችን እያደረገች ትገኛለች። አጭርና አህጉር አቋራጭ ሚሳኤሎችን ሰድራ የሚሆነውን በመጠባበቅ ላይ ናት። የምታመርተው ኒውክሌርም በቅርብ ጊዜ ውስጥ አሜሪካ ያላትን እንደሚበልጥ ይነገራል። ይህች የቤጂንግ ወታደራዊ ከተማ ጉዳይ ቅድሚያ የተነሳው በጥር ወር ፋይናንሽል ታይምስ ካቀረበው ዘገባ በመነሳት ነበር። የማክሳር ቴክኖሎጂ የሳተላይት ምስሎችም ይህንኑ በማረጋገጥ ላይ ናቸው። ቾንግ ኪንግ በመባል የሚታወቀውን መንደር ጠርጋ ወታደራዊ ከተማ የገነባችው ቻይና ስለ ጉዳዩ ምንም ትንፍሽ አላለችም። ነገር ግን ግንባታው በሚከናወንበት አካባቢ ፎቶግራፍ ማንሳት አይቻልም፣ ድሮን መጠቀም በጥብቅ የተከለከለ ነው ስትል የማስጠንቀቂያ መልእክቶችን ለጥፋለች። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ በማድረግና ለሌሎች በማጋራት ጥልቅና ተአማኒነት ያላቸው ዘገባዎች ቤተሰብ ይሆኑ እንላለን። እናመሰግናለን።